ባለ ትዳር ድሀ መጽደቅ አይችልም። ንገረ እውነቱን አይችልም ነው ምለ የመነኩሴ ሀብታም፣ የባለትዳር ድሀ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? ብያለው ብያለሁ አሁንም የማይቀር ነገር ነው ይሄ። የመነኩሴ ሀብታም ካለ መጽደቅ አይችልም። ለምን ዓለምን የናቀው? ለምን ነበር ዳህ ለመሆን ወስኖ እኮ ነው። ዳህ ለመሆን እኮ ነው የወሰነው። መነኩሴ አየ ሀብት ሲይዝ ምን ይሆንበታል? ያስኮንነዋል። እንኳን መነኩሴ ሀብት ሊሰበስብ ለምኖ መመጽወት ራሱ የማይገባ መሆኑን ልንገራችሁ። መነኩሴ መመጽወት ከጀመረ ፍቅረ ነዋይ ያድርበታል ይልሃል መጽሐፍ። አየ ለምን መጀመሪያ 100% በሙሉ ከሰው ይቀበልና ሊሰጥ ይችላል። በሁለተኛው 80% ን ይሰጣል፣ 20% ን ያስቀራል። በሶስተኛው 70% ይሰጣል፣ በአራተኛው 50% ን ይሰጣል። እንዲህ እያልክ 100% ለራስ ይሆናል ማለት ነው። አየህ ልመና መጥፎ ነው፣ በጣም መጥፎ ነው። በተለይ ለመነኩሴ ሲሆን መነኩሴ ይሰጣል ተብሎም አይነገርም። በመጻፍ ይመጸውታል ተብሎ ራሱ ማለት ለምን የለውማ። እንዲኖረውም አይፈለግም። ብዕሉ ለመነኮስ ሰርጎ ወርውቱ ይመጻፍ ግን መጽሐፍ ግን እንዴት አርጎ ነው የሚናገረው? የመነኩሴ ንጉሴ ሀብት አለ። በጣም የሚገርም እኮ ነው። የመነኩሴ ሀብት አለ። የውር ጌጥ ነው አለ። የውር ጌጥ ብሎ ቁጭ አረገ። ይሄ እንዲያውም ለእነሱም ሊደርሳቸው ስለሚችል ድምጼ ሀብታም የሆኑ ገዳማት ሊኖሩ ይገባል። ሀብታም መነኩሴ ግን ሊኖር አይገባል።